የማታፈቅርህ ግን ደግሞ ያዘነች ሴት ላይ የምታያቸው ምልክቶች፣ እነዚህን ነገሮች ካየህ በፍጹም አትመናት። ጥሩ ሰው ስለሆነች ነው እንጂ ወዳህ አፍቅራህ አይደለም። ሴት ልጅ እነዚህን ቀጥሎ የምነግርህን ነገሮች ካደረገች በፍጹም መሸወድ የለብህም። አልወደደችም። ከቃሏ በላይ እነዚህን ነገሮች በደንብ አስተውል። ያላፈቀረችህ ግን ደግሞ ያዘነችል ሴት የምታደርጋቸውን ነገሮች በግልጽ አንድ በአንድ ከኔ ከእህትህ ጋር እስከ መጨረሻው ከቆየህ እነግርሃለሁ። ከአንተ የሚጠበቀው ቪዲዮን ላይክ አድርጉ መጀመር ብቻ ነው። ታዲያ ሚስጥር ነው የኛ የሴቶች ሚስጥር። ሰላም ሰላም፣ እንዴት ናችሁልኝ? ውዴ ናፊዳር ቲቪ ቤተሰቦቼ ሰላም ናችሁ ወይ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች ናፊዳር አለን፣ እንኳን ደህና መጣሽ፣ በርቺ፣ እንወድሻለን የምትሉኝ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። እንኳን ደህና መጣችሁ። ዛሬ በቆንጆ ለየት ባለ ሀሳብ ነው የመጣሁት። ሴት ልጅ ሳትወድ ሳታፈቅር ስትቀር ግን ደግሞ ስታዝንልህ የምታሳያ የተለያዩ ነገሮች አሉ። ያንን አንተ እንደ ፍቅር ተመልክተህ በቃ ወዳኛለች ብለህ እንዳትሳሳት የሚረዳ ቪዲዮ ነው የዛሬ ቪዲዮ። እኛ ሴቶች ብዙ ጊዜ ደፋር አይደለንም። ስሜታችንን በግልጽ አውጥተን መናገር ይከብደናል። ስንወድም ሳንወድም ይከብደናል። ግን ደግሞ የምናሳያቸውን ነገሮች በማየት እንዳልወደደች፣ እንዳላፈቀረች እርግጠኛ መሆን ትችላለህ። ስለዚህ እንዳትሸወድ አብረሃኝ ቆይ። መጀመሪያ ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። አላደረጋችሁትም እሺ፣ አሁን እንቀጥል። የመጀመሪያው ነገር ሴት ልጅ ሳትወድ ሳታፈቅር ስትቀር፣ ግን ደግሞ ታዝንልሃለች ለአንተ ተመሳሳይ ስሜት ስለሌላት በምታሳያት ነገር በምታሳያት እንክብካቤ በምትሰጣት ቦታ በጣም ቅር ይላታል። ማለት እንደዛ መገኘት ባለመቻሏ ያንን መቀበል ባለመቻሏ የምትሰጣትን ፍቅር የምታሳያትን ነገር መቀበል ባለመቻሏ ቅር ይላታል፣ ታዝንልሃለች። ወይኔ በወደው እኮ ወይኔ ባፈቅሮ እኔም ለሱ እንደዚህ አይነት ስሜት ቢኖረኝ እኮ ደስ ይለኝ ነበር፣ ግን እውነታው ደግሞ የለኝም ብላ ታዝንልሃለች። ይህንን የምታውቅበት የመጀመሪያው ነገር አንተ በጣም ጥሩ ሰው ነህ አንተ በጣም መልካም ሰው ነህ፣ ከኔ የተሻለች ሴት ትገባሃለች የምትል ከሆነ ነው። ይህንን ታዲያ አንድ ጊዜ ብቻ ሳይሆን በጣም በተደጋጋሚ አንተ እኮ የምትገባ ከኔ የተሻለች ሴት ናት፣ በጣም ጥሩ ሴት ትገባለች፣ በጣም መልካም ሴት ትገባለች። እንደ አንተ እኮ ያለህ ነገር ብዛቱ በቃ ኳሊቲዎች ደስ ሲሉ፣ ደግ ሰው ነው፣ ጥሩ ሰው ነው፣ መልካም ሰው ነው የሚሉ በቃ ፖዚቲቭ የሆኑ ነገሮችን በጣም በተደጋጋሚ ስትልህና ከኔ የተሻለ ሰው ይገባሃል፣ ጥሩ ሴት ትገባሃለች፣ መልካም ሴት ትገባሃለች አይነት ወሬ የምታወራለች ከሆነ በተደጋጋሚ ጥሩ ሰው እየሆነች ነው እንጂ ስለወደደችህ ስላፈቀረችህ አይደለም። እንደዚህ የምትል ይህንን በጣም ለይተ ማየት አለብህ። የምንወደውን የምናፈቅረውም ሰውም ጥሩ ነገሮችን እናያለን፣ እንመለከታለን። ምንም ጥያቄ የለውም። ግን ደግሞ ከኔ የተሻለች ሴት፣ ጥሩ ሴት ትገባሃለች አይነት ወሬ ከተደጋገመብህ፣ ምንም ጥያቄ የለውም፣ አልወደደችም፣ አላፈቀረችም። ያንንም እንግዲህ እየነገረች ነው ማለት ነው። በዚህ መልኩ በነገራችን ላይ ጥሩ ሰው ስለሆንክ መልካም ሰው ስለሆንክ ስለምትንከባከባት፣ ስለምትወዳት እኔ ደግሞ እዚህ ጋር በተለያዩ ቪዲዮቼ ላይ አድርግ የምልህን ነገሮች ሁሉ ስለምታደርግ አንዲት ሴት ልጅ መቶ ፐርሰንት ትወድሃለች ማለት አይደለም። በጣም ብዙ ምክንያቶች አሉ። ፍቅር ስሜት ነው በመጀመሪያ ደረጃ ማለት ነው። ስለዚህ ያን ስሜት ማምጣት በጣም ከባድ ነው። አንዳንዴ ላይሆን ይችላል ላይሳካ ይችላል። ስለዚህ አልወደደችም አላፈቀረችም ማለት ይህንን አድርጌ እንደዚህ ሆኜ ጥሩ ሰው አይደለሁ ጥሩ ሰው ከሆንኩ እንዴት አትወደኝም? ይህን ይህን የማደርግ ሰው አይደለሁ እንዴት አይሆንም የሚሉ ነገሮች አያስፈልጉም። ትክክለኛዋ ሰው ስላልሆነች ብቻ ነው። ስለዚህ ይህንን አምናችሁ መቀበል ይኖርባቸዋል። እንዴት ነው ብዙ ጊዜ ትጠይቁኛላችሁ። ይህን አድርጌ እንደዚህ ሆኛለሁ ናፊ፣ አንቺ አድርጌ ያልሽኝን ሁሉ አድርጌያለሁ ግን ልትወደኝ አልቻለችም የሚሉ ነገሮችን ደጋግማችሁ ታነሳላችሁ። ካልወደደቻችሁ ትክክለኛዋ ሴት አይደለችም ማለት ነው። ትክክለኛዋ ሴት እናንተ ስሜት ተረድታ በእናንተ ስሜት ልክ የምትወዳችሁ የምታፈቅራችሁ እንዲሁም ደግሞ ለእሷ ብላችሁ የምታደርጓቸውን ነገሮች ዋጋ የምትሰጥ ሴት ናት። ስለዚህ የመጀመሪያው ሴት ልጅ ስታዝንልህ ሳትወድ ስትቀር የምታደርገው ከኔ በላይ ሌላ ሴት ትገባሃለች፣ ከኔ የተሻለች ሴት ትገባሃለች፣ አንተ ጥሩ ሰው ነህ የሚሉ ነገሮችን ደግማ ደጋግማ መናገር ነው። ስለዚህ ይህንን ከፍቅር ለይታችሁ ማየት ይኖርባችኋል ማለት ነው። ሁለተኛ፣ ቅድሚያ አትሰጥህም። ይህንን የምታደርገው ቅድሚያ የምትሰጠው ሰው ስላለ አይደለም። አንዳንድ የትም ላትሄድ ትችላለች እንገናኝ ስትላት ወይ ስትደውልላት ወይ ቴክስት ስትልክላት ላትመልስ ዘግይታ ልትመልስ አሳድራም ልትመልስልህ ትችላለች። ስለዚህ እነዚህ ነገሮች ግን የምታደርገው ሌላ ሰው ቅድሚያ ስለምትሰጥ አይደለም ሌላ ሰው በሕይወቷ ስላለ ብቻ አይደለም። ምንም ላታደርግ ትችላለች። አንተንም ማግኘት ደግሞ ላትፈልግ ትችላለች። ይሄ ማለት አልወደደችም አላፈቀረችም ማለት ነው። አንዳንድ ጊዜ ሰው በሕይወቷ የለም አረጋግጫ አለው ናፊ የምትወደው የምታፈቅረው ሰው እንደሌለ አውቃለሁ ግን እንገናኝ ስላት በቃ እሺ አትለኝም፣ ወይ ደግሞ ቴክስት ስጽፍላት ቆይታ ነው የምትመልስልኝ፣ ስደውልላትም በማግስቱ ደውላ አላየሁትም እንደዚህ ምናምን ትለኛለች የምትሉኝ አላችሁ፣ በጣም ብዙዎቻችሁ። ሌላ ሰው በህይወቷ የለም ማለት እኮ አንተን ትወዳለች ታፈቅራለች ማለት እኮ አይደለም እርግጠኛ እንድትሆን የሚያደርግህም ነገር አይደለም። ስለዚህ ቅድሚያ ካልሰጠች አንተን ለማግኘት አንተን ኮሚኒኬት ለማድረግ አክቲቭሊ ኮሚኒኬት ለማድረግ አክቲቭሊ ኮሚኒኬት የምናደርግባቸው መንገዶች ደግሞ ሰዎች ቴክስት ሲልኮልን በሰዓቱ መመለስ፣ ካልመለስንም ደግሞ ምክንያታችንን ነግረን ይሄ ነው አይደለ ኮሚኒኬሽን እንዲቀጥል የሚያደርገው ነገር፣ መደዋወል፣ መገናኘት፣ ቴክስት መጻጻፍ፣ አሁን ባለንበት ሰዓት ማለት ነው። እነዚህ ነገሮች ናቸው እንዲቀጥል የሚያደርጉት የኛ ግንኙነት አይደለም፣ በኮሚኒኬሽን ነው። ይሄን ኮሚኒኬሽን ደግሞ ማድረግ የማትፈልግ ከሆነ አንተ በምትሄደው ልክ የማትሄድ ከሆነ በቃ አልወደደችም፣ አላፈቀረችም ቅድሚያ እየሰጠችህ አይደለም ማለት ነው። ስለዚህ አንተን አግኝታ ከአንተ ጋር ከምታወራ ከምትጫወት፣ ወይም ከአንተ ጋር ጊዜ ከምታሳልፍ ወይም የአንተን ቴክስት ከምትመልስ፣ ባትመልስ እና ሌላ ነገር ብታደርግ ደስ ይላታል ማለት ነው። ያ ማለት ሌላ ሰው ጋር ብትሄድ ማለት ብቻ ላይሆን ይችላል። ምንም ባታደርግም ለአንተ መመለስ ላትፈልግ ትችላለች። ስለዚህ ቅድሚያ ካልሰጠች ማለት በዚህ መልኩ ተረዱት። ሌላ ሰው ስላላት ብቻ አይደለም፣ ሊኖራት ይችላል። ባይኖራትም ግን ያንተን ነገር መመለስ ካልፈለገች ሌላ ቅድሚያ የምትሰጠው ነገር አለ። ያ ቅድሚያ የምትሰጠው ነገር ደግሞ ለብቻዋ ቁጭ ማለትም ሊሆን ይችላል፣ ቲክቶክ ማየት ሊሆን ይችላል፣ ዋርኤቨር። ስለዚህ ቅድሚያ ካልሰጠች አክቲቭሊ ኮሚኒኬት የማታደርግህ ከሆነ አልወደደችም፣ አላፈቀረችም ግን ደግሞ ታዝንልህና እንደዚህ መሆን ሩድ ይመስለናል። አንዳንድ ጊዜ ሰዎችን አልወዳችሁም አልፈልጋችሁም ብሎ መናገር ሩድ ይ መጥፎ ሰው የመሆን አይነት ስሜት ይሰማናል። ስለዚህ ለዛም ቀስ ብለን በእነዚህ በምንነግራችሁ ሳይኖች ነው የምናሳየው። ስለዚህ ስልክን ሳታነሳ ስትቀር ሲሰለች ቀስ በቀስ ይገባሃል አይነት ነገር ነው እኛ ጋር ያለው። ስለዚህ ስልክን ሳታነሳ ስትቀር በተደጋጋሚ ቴክስትን ሳትመልስ ስትቀር ከዛ ደግሞ የሆነ ቀን ይደብራት እና ይቅርታ እኮ እንደዚህ ሆኖ ነው ምናምን ልትል ትችላለች። ስለዚህ እነዚህ ነገሮች ስታይ አንተ መረዳት ማወቅ ይኖርብሃል ማለት ነው። ይህን ታዲያ ስል አንድ ጊዜ ብቻ ወይ ስልክ ሳታነሳ ወይ አይመቸኝም ስትል በቃ አልወደደችኝም ናፊ ብላኛለች እንዳትል። በጣም በተደጋጋሚ እነዚህ ነገሮች ካየህ እንግዲህ እንዳልወደደችን እንዳላፈቀረችን፣ ግን እያዘነችልህ እንደሆነ ማወቅ ትችላለህ ማለት ነው። ሶስተኛ አትጠይቅህም። እኛ ሴቶች የምንወደው የምናፈቅረው ይህንን ተዉትና፣ ትንሽ እንደው ኢንተረስት ያለን ሰው ይሄ ሰው እንዴት ነው፣ በቃ የሆነ ነገሩን መዋደድ እንበለው፣ የሆነ ላይክ መውደድ ደረጃ ላይ ስንደርስ፣ ዝም ብሎ ገና ማለት ነው አትራክሽኑ ላይ ሰውን ማወቅ እንፈልጋለን። ወንድ ልጅም በጣም ማወቅ እንፈልጋለን። እያንዳንዱን ነገር መመርመር እንፈልጋለን። ስለ እሱ የማናውቀው ነገር እንዳይኖር እንፈልጋለን። ፐርሶናል ህይወቱን፣ ስለ ቤቱ፣ ስለ አስተዳደጉ፣ የት ነው የሚኖረው፣ ምንድ ነው የሚያደርገው፣ ምንድ ነው የሚሰራው፣ በዚህ ሰዓት የት ነው ያለው፣ ምን እያደረገ ነው፣ ጓደኞቹ እነማን ናቸው፣ ፋሚሊ ባክግራውንዱ ምን አይነት ነው፣ የት ነው የተወለደ፣ የት ነው ያደገው፣ በቃ ዲቴል ማወቅ እንፈልጋለን። ስለዚህ አብራህ ያለችው ሴት ስለ አንተ ምንም የማወቅ ፍላጎት ከሌላት፣ የማትጠይቅህ ከሆነ፣ አንተን ለማወቅ የማትሞክር ከሆነ አልወደደችህም፣ አላፈቀረችህም በዛ ፕሮሰስ ላይም አይደለችም ያለችው። ትንሽ እንኳን ቦታ አልሰጠችህም ማለት ነው። ስለዚህ ቦታ ስትሰጥ ስለ አንተ ማወቅ ትፈልጋለች። እንደነገርኳችሁ ነው። ይሄ የመውደድ የማፍቀር ተዉትና፣ እንድዚሁ ዝም ብሎ ለመግባባት ያለው ፕሮሰስ ላይ በጣም ትፈልጋለች ማወቅ ስለ አንተ። ስለዚህ ይህም ሌላኛው ነገር ነው። ምንም የማትጠይቅ ከሆነ ስለ አንተ አንዳንድ ጊዜ አንተ ስትነግራት ምንም አይነት ኢንተረስት የማታሳይ ከሆነ እንዳልወደደችህ እንዳላፈቀረችህ ዝም ብላ እያዘነችልህ እንደሆነ አብርሃም የምትሆን ከሆነ ማለት የምታገኝ ከሆነ ዝም ብላ በሀዘኔታ ነው እንጂ ከአንተ ጋር ያለችው ወዳ አፍቅራህ እንዳልሆነ ማወቅ ይኖርብሃል። የምትወድ የምታፈቅር ሴት ቅድም እንዳልኩት ነው፣ ትጠይቅሃለች። አንተነ ስትነግራት ደግሞ እየቀጠለች አሃ እንደዚህ ሆነ፣ ከዛ ስለዚህ ሆነ፣ የት ነው ይሄ የሆነው? መቼ ነበረ? በጣም ይገርማል እያለች ስለአንተ ለማወቅ ያላትን ፍላጎት ልነግርህ አልችልም፣ ምክንያቱም በዚህ መልኩ ነው ሴት ልጅ እያመነች ትረስት እያረገች የምትመጣው ከዛ ወደ ፍቅር የምትመጣው በዚህ መልኩ ነው። ስለዚህ ሁሉን ነገር ስለአንተ ማወቅ ከእሷ ምንም የሚደበቅ ነገር እንዳይኖር ትፈልጋለች። ስለዚህ በጣም ትጠይቃለች። ያን ማታደርግ ከሆነ ደግሞ በተቃራኒው እንዳልወደደችህ እንዳላፈቀረችህ እርግጠኛ መሆን ትችላለህ ማለት ነው። ይህንን ስላችሁ ግን አንድ ጊዜ ወይ የመጀመሪያ ጊዜ ትውውቃችሁ ላይ ምናምን ብቻ አይደለም፣ በቃ አብራችሁ በሆናችሁ ጊዜ የምታደርጋቸው ነገሮች ልብ ብለህ አይተ ነው። ገና መጀመሪያ ጊዜ እንድትጠይቅ መጠበቅ የለብህም ፕሮሰስ ነው አይደለም፣ መግባባት ኮሚኒኬሽን። ስለዚህ በዛ ፕሮሰስ ላይ ስላንተ ምንም ማወቅ የማትፈልግ ከሆነ ነው እንጂ በአንድ ቀን በሁለት ቀን ግንኙነት እንዴም እንዴት ምንም አትጠይቀኝም አትወደኝም ማለት ነው የሚሉ ነገሮችን እንዳትወስድ ለማለት ነው። ስለዚህ ባላችሁ ግንኙነት ላይ ረዘም ላለ ጊዜ ሊሆን ይችላል። ብቻ በተደጋጋሚ ስትገናኙ ስለአንተ ያላት ፍላጎት ስለአንተ ለማወቅ ያላትን ፍላጎት በደንብ አድርገህ መመልከት ይኖርብሃል ማለት ነው። አራተኛ አትስቅልህም። አዎ ሴት ልጅ ከምትወደው ሰው ጋር ስትኖር ትንሽ እንኳን ኢንተረስት ካላት ውዬ ነኝ ቢሆን ምናምን ከምትለው ሰው ጋር ብትሆን በጣም ፈታ ነው የምትለው ስትሆን ማለት ነው። ይሄ ፈታ ማለት እንዴት ነው? እናንተ ራሳችሁን እስኪ አንድ ጥያቄ ልጠይቃችሁ። አንተ አሁን እንግዳ ሆነህ የሆነ ሰው ቤት ብትሄድ የምትቀመጠው እና የራስህ የሆነ ሰው ቤት ስትሄድ የምትቀመጠው እንዴት ነው? እንግዳ የሆንክበት ቤት ስትቀመጥ በቃ ተጠንቅቀህ እግርህን ምናምን በቃ አላደለ ሶፋ ላይም ከሆንክ የሆነ አላደለ የሆነ ሉክ አለን። በቃ የሆነ ቦታ ስንሄድ የምናደርገው እንደየቦታው የሚለያይ የምታውቀው የምትቀርበው ሰው ቤት ስትሄድ ፈታ ብለህ ልትቀመጥ ትችላለህ። እግርህን ሰቅለህ ምናምን ልትቀመጥ ትችላለህ። ሴት ልጅም እንደዚህ ነው። የሆነ ኢንተረስት ያላት ወንድ ጋር ስትሆን በጣም ነው ፈታ የምትለው፣ በቃ ፊዚካሊም ያስታውቅባታል። ፊዚካሊ ኮንፈርታብል ስንሆን እና ሳንሆን ስንቀር ያስታውቃል አይደለ። ሰዎችን ስናገኝ በቃ እንደዚህ ሰውነታችን ስርስር ብሎ ፊታችንም ሳይፈታ ምናምን በቃ የሆነው የመጨናነቅ አይነት ስሜት የሚሰማት ከሆነ እንግዲህ ኮንፈርታብል አይደለችም ከአንተ ጋር የሆነ መናገር ያልቻለችው መናገር የፈራችው ያልተመቻት ነገር አለ ማለት ነው። እንዳልወደደች እንዳልተመቻት መናገር ባትፈልግም ፊዚካሊ የምታሳየው ነገር ግን መደበቅ አልቻለም ማለት ነው። ስለዚህ አንተ ብታወሩትን ነገር ብቻ ሳይሆን ፊዚካሊ እንዴት ናት፣ ፈታ ብላለች ወይ፣ ተመችቷታል ወይ። ይሄ በነገራችን ላይ አይታችሁ የምታውቁት ነገር ነው፣ ልብ ካላችሁ ማለት ነው። ስለዚህ አንተ ጋር ስትሆን በቃ የሆነ እንዴት ነው ትስርስር ማለት እስርስር ማለት ነገር አለ አይደል? ሰውነቷን ሪላክስ ሳታደርግ የምትቀመጥ የምታወራህም በዛ መልኩ የሆነ ቁጥብ ሆና ከሆነ እማትስቅል ከሆነ እማትጫወት ከሆነ መልሶቹ አጥር ያሉ በቃ ይሄ። ቶሎ ለመለየት ስንቸኩል ከሰው ጋር እንዴት ነው የሆነ የሚደብር አይነት ቆይታ ሲኖረን እንዴት ነው በቃ ጥድፍ ጥድፍ ብለን መለየት ስንፈልግ የምናወራቸው ኮንቨርሴሽኖች እንዴት ናቸው በቃ አጠር ያሉ፣ አዎ፣ አይ፣ ነው እንዴ ምናምን። በቃ ምላሾቻችን ለሌላ ኮንቨርሴሽን የማይመሩ ናቸው። ፈታ ስትል ግን እየሳቀች እየተጫወተች ከአንዱ ኮንቨርሴሽን ወደ ሌላ አንዱን ጠይቃ አንዱ አንዱን ስትነግራት አንዱ እሷም እንደዛ እየነገረች ነው የሚሆነው። ስለዚህ ያን የማታደርግ ከሆነ የማትስቅል ከሆነ ኮንፈርተብል ካልሆነች ከአንተ ጋር ስትሆን፣ ይሄም ሌላኛው እንዳልወደደች እንዳላፈቀረች፣ ግን እዛ ፖይንት ላይ እዛ ቦታ ላይ ደግሞ የተገኘችው የሆነ ያሳዘንካት የሆነ እምቢ ማለት የፈራችው ነገር ስላለ ነው እንጂ ወዳህ አፍቅራህ አይደለም ማለት ነው። ያንን ደግሞ መረዳት ይኖርብሃል። በመጨረሻም ብቻዋን አታገኝህም። በተቻላት መጠን ብዙ ሰዎች ባሉበት ጓደኞቻችሁ ሊሆኑ ይችላሉ። የሆነ ሰርክል ይኖራቸዋል፣ ወይ የእሷ ጓደኞች ወይ አንተ ጓደኞች ባሉበት ነው እንጂ የምታገኝ። ብዙ ጊዜ ብቻችሁን እንድትገናኙ አትፈልግም፣ ኮንፈርተብል አያደርጋትም። ይሄ ብቻችሁን ያለው ጊዜ ለዛ፣ ብዙ ግሩፕ ባለበት አለ አይደለ? በዛ ሁኔታ ማግኘት ነው የምትፈልገው አንተን። ስለዚህ በተቻላት መጠን ያንን ታደርጋለች። ያንን ማድረግ ባትችል እንኳን ብቻችሁን ብትገናኙ ደግሞ ቅድም እንዳልኩ የማይመቻት ነገር አለ። ኮምፈርተብል አትሆንም፣ ብዙ አትስቅም፣ ብዙ አትጫወትም። እነዚህን ነገሮች ታሳይሃለች ማለት ነው። ስለዚህ ሴት ልጅ ሳትወድ ሳታፈቅር ስትቀር ግን ደግሞ በተለያዩ ምክንያቶች ደፍራ መናገር ሳትችል ስትቀር በእነዚህ ምልክቶች ማወቅ ማረጋገጥ ትችላለህ ማለት ነው። እነዚህ ነገሮች ካየህ ትክክለኛዋ ሴት ለአንተ ያላት ሴት እንዳልሆነ ማወቅ ትችላለህ ማለት ነው። ይሄ ማለት አንተ ማትወደድ ሰው ነህ ማለት አይደለም። ይሄ ማለት አንተ የሚፈልግ የለም ማለት አይደለም። ይሄ ማለት አንተ ያደረግከው ነገር ትክክል አይደለም ማለት አይደለም። በቃ ትክክለኛዋ ሴት አይደለችም። እንግዲህ ለአንተ ያለ ትክክለኛዋ ሴት እንድትመጣ በቶሎ ምኞቴ ነው። ጥሩ ሰው መሆንህን፣ መልካም ሰው መሆንህን፣ ራስ ላይ መስራትህን ቀጥል። የዛሬው ቪዲዮ ይህንን ይመስል ነበር ትንሽ ከበድ ያለ ቪዲዮ ነው አትወድህም ማታፈቅርህም የሚለውን ነገር መስማት ማንም አይፈልግም ግን ደግሞ ከማትወድህ ከማታፈቅርህ ጋር መቆየት የለብም ያን ጊዜ ማሳጠር ስላለብህ በጣም ጠቃሚው ቪዲዮ ነው ይዤላችሁ የመጣሁት እዚህ ድረስ አብራችሁን ስለመጣችሁ አመሰግናለሁ ናፊዳር ቴንኪው ቴንኪው እንደምትሉኝ እርግጠኛ ነኝ ኮመንት ላይ ሀሳባችሁን ጻፉልኝ ቪዲዮን ላይክ ሳታደርጉ ግን መውጣት አይቻልም ተይዛችኋል አሁን ሆኖ ላይክ አድርጉት እሺ፣ አመሰግናለሁ። ይጠቅመዋል ለምትሉት ደግሞ ሼር አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። ሰብስክራይብ ሳታደርጉ የምታዩት ግን በጣም ብዙዎች እንደሆናችሁ አናሊቲክስ ላይ አይቻለሁ። ስለዚህ ሁላችሁም ሰብስክራይብ አድርጉ። ያያችሁት እና ሰብስክራይብ ያደርጋችሁት ምንም ነው የማይገናኘው። ስለዚህ ሰብስክራይብ ሰብስክራይብ አድርጉ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ሰላም ቆይ።